ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ የደረሳችሁ እያለን የጥቅምት ሰባት ቀን 2018 ዓ ም የጣና ቴሌቪዥን የእኩለ ቀን ዜናችንን ይዘንላችሁ ቀርበናል እስከ መጨረሻው አብራችሁን ቆዩ። እያለን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን አፋ ባወሎ ላይ ታላቅ ድል ተቀዳጅቷል። ሦስቱ ግዙፍ ክፍለ ጦሮች ሁለት ወረዳዎችን መቆጣጠራቸውን ተከትሎ የባዲን ካድሬዎች ኮብልለው ጠፍተዋል የሰዓቱ ቀዳሚ ዜናችን ነው። ተሰሙታላችሁ። የብልጽግናው ሻለቃ መሪዎች በአንዱ ውጊያ እርምጃ ተወስዶባቸዋል። የሽንፈት ጽዋን ደጋግሞ የተጎነጨው የብልጽግናው ሠራዊት ጎንደር ላይ የደረሰበትን ሽንፈትና ያደረሰውን ሰዋዊ ቀውስ በዜናችን በዝርዝር ተሰሙታላችሁ። ብልጽግና የመንግስትነት ባሪ ቅርና የአማፂነት ቁመና እንኳን የለውም። በዓለም ላይ ከባድ ከሆኑት የጦር ወንጀሎች መካከል ሰሞኑን ከፍተኛ የተባለውን ፈጽሟል ሲሉ አንድ ዓለም አቀፍ ሞር ተናግረዋል። እኒህ ዓለም አቀፍ ሞር የመልእክታቸው መነሻ ምክንያት ምንድን ነው? በዜናችን በስፋት ይዳሰሳል። የሞሩ ሐሳብም ሙሉ በሙሉ ይቀርብላቸዋል። ለኪሳራ የፈጠረው ቢነግድ አይተርፈው እንዲሉ የብልጽግናው አገዛዝና የስርዓቱ ቆንጮ ባለስልጣናት ውርደትን ጸግ ጋቸው አድርገው ተመችቷቸው ይኖርበታል። በተለይም በዓለም አቀፍ መድረክ ተገኝተው ንግግር ሲያደርጉም ሆነ ሀሳብ ሲሰጡ አብዛኛው ኢትዮጵያዊ በእነሱ ተሸማቆ ጥፍር ውስጥ ገብቶ ቢደበቁሉ ይመኛል። ሰሞኑንም ሌላ አንድ የብልጽግናው ሚኒስተር በዓለም ሀያላን ፊት የተለመደውን የስርዓቱን የውርደት ካባ ደርበው ታይተዋል። እኒህ የብልጽግና ሹም ማን ናቸው? በምን ምክንያትስ ነው የተዋረዱትና የምሁራኑን አስተያየት የያዘው ዜናችን በዝርዝር ይደመጣል። ሰዓቱን ጠብቆ ይቀርብላችኋል። እነዚህና ሌሎች ለሰዎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። በዋግ ምድር የተሰማው ታላቅ ተጋድሎ የአማራ ፋኖ ብሔራዊ ኃይል አጼ ሚኒሊክ እዝ በዋግ ምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣ አቅራቢያ ታላቅ ድል ተቀዳጀም። ይህንን ታላቅ ድል የተቀዳጀው የዙ ላስታሳምነው ኮር ሲሆን በብሔረሰብ አስተዳደር ዞኑ ሁለት ከተሞች ላይ በመግባት የብልጽግናውን ሰራዊት ከፍተኛ ለሆነ ሰብዓዊና ቁሳዊ ኪሳራ አድርሶበታል። የመረጃ ምንጮች ለጣና ቴሌቪዥን እንደገለጹት ትናንት በሁለት የወረዳ ከተሞች ላይ ዘልቆ የገባው ፋኖ በመከላከያ የክሉ የክልሉ የሚልሻ እንዲሁም አድማ ብተና አባላት ላይ ከፍተኛ ጉዳት ያደረሰ ሲሆን ከተሞቹም እስካሁን ድረስ ውጥረት እንደነገሰባቸው ነው ብለዋል። የፋኖ የመረጃ ምንጮች በበኩላቸው በተጠናና በታቀደ ኦፕሬሽን ጥላትን ሙትና ቁስለኛ አድርገናል ብለዋል። ምንጮቻችን አክለውም ፋኖ በጋዝቢላ ወረዳ ዋና ከተማ አስከተማና በወለ ወረዳ ዋና ከተማ ሐሙሲት ላይ ዘልቆ በመግባት በከፈተው የተቀናጀው ያም ከዘጠና በላይ የአገዛዙ ጥምር ጦር ሙትና ቁስለኛ ሁኗል ሲሉ ተናግረዋል። የአስከተማ ነዋሪዎች ለጣና ቴሌቪዥን እንደ የገለጹት፣ ለስምንት ሰዓታት በዘለቀው የጋዝ ቢላ ውጊያ በርካታ የመንግስት የጸጥታ ኃይሎች መሞታቸውን ገልጸው ከ15 በላይ ቁስለኞችን በመከላከያ ተገደው ወደ ሕክምና ተቋማት ተሸክመው እንዲወስዱም መደረጋቸውን ተናግረዋል። ምንጮቻችን አክለውም ወደ ሕክምና ከገቡት መካከልም አብዛኞቹ ከባድ ቁስለኛ በመሆናቸው የመትረፍ ዕድል የላቸውም ብለዋል። በሌላ የውጊያ ግንባር በወለ ወረዳ ዋና ከተማ አሙዚት የብልጽግናው ጥምር ጦር ካምፕ ድረስ ዘልቆ የገባውም የአፋብኃ አጼ ሚኒልክ ዝላስታን አሳምኖ ኮር ሰራዊት በብልጽግናው ጥምር ጦር ላይ ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ አድርሶበታል። የኮሩ ሶስት ግዙፍ ክፍለ ጦሮች ማለትም ተፈራ ማሞ፣ ኃይሉ ከበደና ማረግ ተማረክ ክፍለ ጦሮች ያደረጉት የቅንጅት ውጊያም የሁለቱን ወረዳ የባዴን ካርዶች የሚያስተዳድሩትን ወረዳ ለቀው ወደ ሰቆጣ እንዲኮበለሉ አስገድዷቸዋል። በተመሳሳይ ሰዓት ሁለት ወረዳዎች ላይ ዘልቆ የገባው የላስታም አሳምኖ ኮር ሰራዊት ለሰዓታት በዘለቀ ብርቱ ውጊያ በጥላት ላይ ከፍተኛ የሆነ ጉዳት አድርሶም የሚፈልገውን ወታዳይ ድልና ፖለቲካ ዓላማ አሳክቶም ወደ ካምፑ መመለሱን ታውቋል። ይህ በእንዲህ እንዳለ ትናንት በራያ ቆቦ ከባድ ኪሳራ እየደረሰበት የበልጽግናው አገዛዝ ዛሬ ጥቅምት 7 ቀን 2018 ዓ.ም ምረት ከነጋጅ ጀምሮ በራያ ቆቦ ወረዳ በቆቦ ከተማ ዙሪያ የሚገኙ ገጠራማ መንደሮች ማለትም አባሬ ጮቤ በር፣ ኮርማት ቀመሌ ተክለ ሃይማኖት፣ ጠበለት በዋ ንጉስ ጋለ አቦ አሳመምቻ አረፋ ጊዮርጊስ አረበት ጨፌ ሜዳ አማዲኖ ተኩለሽ እስከ ሮቤትና ጎብዬም እንዲሁም እስከ ወንዳችና ግዳን ዙሪያ ድረስ የድሮን ቅኝት እየተደረገ እንደሚገኝም መረብ ሚዲያ ዘግቧል። አዋጊው ከነመገናኛ ሬዲዮው ተመታ። በጎንደር ደንቢያ አውራጃ ሁለቱ የፋኖ እዞች በቅንጅት ባደረጉት የጋራ ተጋርሎ የብልጽግናው ሰራዊት ከፍተኛ ኪሳራ ሲደርስበት፣ መስመራዊ መኮንኖችም እርምጃ ተወስዶባቸዋል። በግመንክር ከተማ ላይ በተካሄደው ውጊያ የብልጽግና አዋጊ ከነመገናኛ ሬዲዮው መመታቱን የአፋድ ጎንደር ጠቅላይ ግዛት እዝ አመራር አርበኛ ዘመነ ምረት ተናግሯል። የሁለቱ እዞች ሁለቱ ግዙፍ ክፍለጦሮች ቋራ ኦሜርላና በጌምደር ክፍለጦሮች በ ቅንጅት ባደረጉት ውጊያ የተገኘውን ድል በዝርዝር የገለጸው አርበኛ ዘመነ፣ ጠላት ከፍተኛ ኃይሉ ነው የተመታበት። ለምሳሌ ደልጊ መኮንታ ኮሌጅ አካባቢ 51 አስከሬን ቀብሮ ነው የሄደው። መቶ አለቃዎቹና ሻለቃዎቹ ሳይቀሩ ተመተውበታል። ከመናገሻ ጎንደር ተጨማሪ ኃይል ባያስገባ ኑሮ በግመንክር የገባው ኃይሉ ሙሉ በሙሉ ይቀር ነበር ብሏል። በአሁኑ ሰዓት በግመንክርን ፋኖ መቆጣጠሩን የገለጸው አርበኛው በብልጽግናው ሰራዊት የደረሱ ውድመቶችን በተመለከተ ህዝብን እያረጋጉ መሆኑን ተናግሯል። የብልጽግናው ሰራዊት በፋኖ የደረሰበት ብርቱ ምት ክፉኛ ስላስደነገጠው የጭካኔ እርምጃዎችን በስፋት መፈጸሙ የተነገረ ሲሆን በተለይም ዝርፊያው ከፍተኛ እንደነበር አርበኛ ዘመነ ምረት ጨምሮ ገልጿል። የደረሰውን ውድመት ሲዘረዝርም ካደረሰው ውድመት መካከል የተወሰነውን ብቻ ልንገራችሁ። ለምሳሌ ግለሰቦች ንብረት የሆኑ 15 ሞተር አቃጥሏል። ከ25 በላይ ሱቆችን አውድሟል፣ ዘርፏል። 50 ቴሌቪዥን ዘርፏል። በግለሰቦች ቤት ገብቶ ሳንዱቅ ሰብሮ ያገኘውን ሁሉ ሲዘርፍ ቀሚስ እንኳን አልቀረውም። 22 የሆቴል ፍሪጆችን ሰባብሮ ሂዷል ብሏል። አርበኛ ዘመነ አክሎም ከዚህ ሁሉ የከፋው ደግሞ የአካባቢው ሕዝብ የሚጠቀምበትን ብቸኛ ጤና ጣቢያ ገብቶ ሶላሩን ሰብሮ የመድኃኒት ማስቀመጫ የሆነ ፍሪጅም ሰብሮ ነው የሄደው። በዚህ መጠን ከሰብአዊነት በታች የሆነ ጭካኔ ነው የፈጸመው። ሌላው የዚህ ስርዓት ነውር ሆኖ የሚገለጸው ቅዱስ ሚካኤል ቤተ ክርስቲያን ገብቶ ቅዳሴ ላይ የነበሩ ቀሳውስትን እናንተ ናችሁ የምታስታርቁ በማለት ቅዳሴ ያስቁሟል። ይህ ከሰብአዊነትና ከኢትዮጵያዊነት ትውፊትም ያፈነገጠ ድርጊት ነው ሲል ተናግሯል። በግመንክር ላይ የተካሄደው ውጊያ በፋኖ አሸናፊነት የተጠናቀቀ መሆኑ ይታወቃል። በወቅቱ የብልጽግናው ሰራዊት ወደ ቀጠናው የገባው ጎንደር ላይ የሚንቀሳቀሱት ሁለቱ የአማራ ፋኖ አደረጃጀቶች እርቅ ፈጸማቸውን ተከትሎ መሪዎቹን ከበባ በማድረግ ለመግደል ነበር ብልጽግና ኃይሉን ያስገባው። ብልጽግና በወቅቱ ወደ ቀጠናው በሁለት አቅጣጫ ያስገባው ሰራዊት ዙያ ሶስት ሞርተርና ፔንፒን ጨምሮ ሌሎች የቡድን መሳሪያና በርካታ ኃይል ቢሆንም በውስን የሰው ኃይል የተፋለሙት ሁለቱ ክፍለ ጦሮች በሶስት ታጋዮች መስዋዕትነትና በውስን ጉዳት የብልጽግናውን ሰራዊት አይቀጡ ቅጣት ቀጥተው ቀጠናቸውን ነጻ ማውጣት እንደቻሉ አርበኛ ዘመነ ምረት ተናግሯል። ብልጽግና የአማጺ ቁመና እንኳን የለውም። የሰብዓዊ መብት ተሟጋቹ የብልጽግናው አገዛዝ ባህሪና ቁመናው ከመንግስታትነት በታች ከመሆኑ ባለፈም የአማጽያን ያህል እንኳን ቁመና እንደሌለው የሰብዓዊ መብት ተሟጋቹ አቶ ያሬድ ኃይለ ማርያም ገለጹም። በቅርቡ ከኢትዮጵያ ሰብዓዊ መብቶች ካውንስል ባስገዳጅ ሁኔታ መልቀቃቸው የሚታወቅ አቶ ያሬድ ኃይለ ማርያም በቅርቡ የብልጽግናው ሠራዊት በ19 ዓመቱ አፋኒት ባለሟሴ ላይ የፈጸመውን ግፍ አስመልክቶ ባስተላለፉት መልእክታቸው ከፍተኛ የጦር ወንጀል ነው። ብልጽግና እንኳን መንግሥት ሊሆን የአማጽያን ባህሪም የሚያሟላ አልሆነም ብለዋልም። አቶ ያሬድ በግልጽ ማህበራዊ ትስስር ገጻቸው ያሰፈሩትን ሙሉ ሀሳብ እንደሚከተለው እናቅርብላችኋለን። በዓለም አቀፍ የሰብአዊነት ህግ ወይም ዘላው ኦፍ አርሚድ ኮንፍሊክትና የጄኔቫ ኮንቬንሽን በመባል የሚታወቁት ዓለም አቀፍ ህጎች የጦርነትን ሁኔታና በጦርነት ወቅት ቆስለው ወይም ሳይቆስሉ የሚማረኩ የተቀናቃኝ ጦር አባላትን አያያዝ የሚደነግጉ አንቀጾች አሉ። በእነዚህ ድንጋጌዎች መሰረትም ሆርስ ዲኮምባት ወይም አውት ኦፍ ዘፋይት የሚባሉት ከተፋላ ተጋራሚዎቹ ኃይሎች መካከል በጦርነቱ ጉዳት ደርሶባቸው የቆሰሉና የተማረኩ በህመም ላይ የሚገኙ ወይም እጅ ሰጥተው በተቀናቃኝ ጦር የተማረኩ ሰዎችና ፕሪዝነርስ ኦፍ ዋር የጦር እስረኞች ምን አይነት የህግ ጥበቃ ሊደረግላቸው እንደሚገባና ጥበቃ ማድረግ በሚገባቸው አካላት ላይ ስለተጣለው አላፊነት በዝርዝር ይደነግጋሉ። በጉዳዩ ምክንያት ወይም በምርኮ የተያዘ ሰው ተገቢው ሕክምናና ጥበቃ ተደርጎላቸውም ሰብአዊነት በተሞላው አያያዝ እንዲቆዩ መደረግ አለበትም። ይህንን መጣስ እንደ ጥሩ ወንጀል እንደሚቆጠርም እነዚህ ህጎች ይገልጻሉ። ከእነዚህ መሰረታዊና ቁልፍ ከሆኑ የጦርነት መሪዎች የዓለም አቀፍ የሰብአዊነት ህግ አላስፈላጊና ያልተመጣጠነ ኃይል እና መሳሪያ በመጠቀም በተማረኮ ቆስለው በተያዙና የጦር እስረኛ በሆኑ ሰዎች ላይ መጠቀም የማሰቃየት ወይም ጭካኔ የተሞላው አያያዝ መፈጸም የተከለከለ መሆኑን ይደነግጋል። ሁኖም በጦርነት ወቅት የሚማረኩ ሰዎች የጥላት ጦርን ጨምሮ በተለያዩ ጊዜ ሰብአዊነት በተሞላውና ለሰው ልጅ የሚገባው ክብር ሳይነፈጋቸው መቆየት እንዳለባቸው ከማናቸውም ለሰው ልጅ የማይገባ አያያዝ ባህላቸውንና እምነታቸውን ከሚጸረር አዳጎት መጠበቅ እንዳለባቸውም ይደነግጋል። የጦር ህግ የማይገዘው የብልጽግናው የጦር ወንጀል በአማራ ክልል በብዙ መልኩ እየፈጸመ ነው። ባለፉት ሁለት ዓመታት በአማራ ክልል በድሮን ጥቃት የስርዓቱ ሰራዊቶች የጨፈጨፏቸው ንጹሐን ዜጎችና ህጻናት የስርዓቱ የጦር ወንጀል ሰለባዎች ናቸው። ዛሬ እየሰማን ያለነው የ19 ዓመቱ አፋኒት በአለማሲ አሰቃቂ ግድያም እንዲሁ የብልጽግናው መንግስት አለም አቀፍ ህግ የማይገዘው ኖረኛና ወንጀል በመፈጸም ህዝብን የማሸበርን ተግባርን ዋነኛ ስልቱ አድርጎ መቀጠሉን ማሳያ ነው። እንዴት አንድ በመንግስት ስር የሚመራ ወታደራዊ አካል በምርኮ የያዛትን ለያውም የአገሩን ልጅ ለያውም የ19 ዓመት ታዳጊ ወጣት ሴት በተገለጸው መልኩ ጡቷን ቆርጦና ቆዳዋን ገፎ ባሰቃቂ ሁኔታ ከገደለ በኋላ ህዝብ አስከሬኗን እንዲያይና እንዲሸበር ከተማ መሃል አደባባይ ላይ ይጥላል። መንግስት ጽንፈኛ እያለ የሚያረክሳቸው የፋኖ ታጣቂዎችም በመቶቹ የሚቆጠሩ በምርኮ የያዛቸውን የመንግስት ወታደሮች በንክ እንክብካቤ ይዘው ለዓለም አቀፍ ቀይ መስቀል ሲያስረክቡ የዓለም አቀፍ ስምምነቶችን የፈረመችውን አገር የሚወክለው የመንግስት ሰራዊት ግን አንዲት የቆሰለች 19 ዓመት መታዳጊ ወጣት ወታደር ይዞም በዚህ መልኩ አሰቃቂ በሆነ ሁኔታ መግደል መንግስት መሆን የተሳነው ብልጽግና የአማጽዎችን ያለ እንኳን የዓለም አቀፍ ህጎችን ለማክበርና ለመርዳት የሚያስችል ስልጡን ባህሪ ያጣ መሆኑን ነው ያሳየው። የፖለቲካ እስረኞቹንም እንዲሁ በተመሳሳይ ሁኔታም ለስቃይ መዳረግ ያገዛዙን ስርዓት ህዝብን የማሸበሪያ ስልት አድርጎ መውሰዱን ላይ የሚገኙትን የህሊናና የፖለቲካ እስረኞች ሁኔታ ጥሩ ማሳያ ነው። በቃሊቲና በቅሊንጦ እስር ቤቶች የሚገኙ ታዋቂ የፖለቲካ እስረኞች ድብደባም እንግልትና ወከባ እንደሚፈጸምባቸው፣ ህክምና እንደሚከለከሉ፣ በቤተሰቦቻቸውም እንዳይጎበኙ መደረጉና ጠበቆቻቸውም ዛቻና ማስፈራሪያ እየደረሰባቸው መሆኑን ሰሞኑን ተደጋግሞ እየሰማን ነው። የብልጽግና ሰዎች ፍርሃትና ስጋታቸው በጨመረ ቁጥር አስከፊ የሆኑ የመብት ጥሰቶችን መፈጸምና ህዝብን ማሸበርን እንደ ስልት ተያይዘውታል ነው ነገሩ፣ በማለት ሙያዊ አስተያየታቸውን በዝርዝር ገልጸዋል። ሀገራትን የሚያበድር ማህበር ይመስረት ብልጽግና። በዋሽንግተን የፋይናንስ ጉባኤ ላይ የተገኙት የብልጽግናው ተወካይ ለሀገራትን በነጻነት የሚያበድር ዓለም አቀፍ ማህበር ይቋቋም ሲሉ ጥያቄ ማቅረባቸው ታወቀ። ይህንን ጥያቄ ያቀረቡት የገንዘብ ሚኒስትሩ አህመድ ሽዴ ናቸው። አቶ አህመድ ሽዴ ጥያቄያቸውን ሲጀምሩ ታዳጊ ሀገራት ድምጻቸው የሚሰማበትና ብድር የሚያገኙበት ሰፋ ያለም የተሻለና ፍትሐዊ የባለብዙ ወገን ዓለም አቀፍ ስርዓት እንዲፈጠር ሲሉ በዋሽንግተን በተካሄደው የፋይናንስ ስብሰባ ላይ መጠየቃቸው ታውቋል። አንዳንድ አበዳሪዎቹ ከሌሎቹ አበዳሪዎች ቀድመው ገንዘባቸውን ሙሉ በሙሉ እንዲያስመልሱ ልዩ መብት የሚሰጠውም ስርዓት ነው ሲሉ አሁን ያለውን ዓለም አቀፍ የፋይናንስ ተቋም የሚተቹም የብርስ ብነሹም ግልጽኝነትና ፍታዊነትን የሚያንጸባርቅ ማዕቀፍ እንዲሆን መጠየቃቸውን ዋዜማ ሬዲዮ ዘግቧል። አሁን ያለው ዓለም አቀፍ የፋይናንስ ስርዓትና ተቋማትም ለተወሰኑ አበዳሪዎች ያዳላ ልዩ መብትን የሰጠም አተግባበሩ ወጥነት የሌለው ና የታዳጊ አገራትን ዳን መልሶ የማዋቀር ሂደቶች በጣም አዝጋሚ እንዲሆኑም ያደረገ ነው። ብድር መበደር ከፍተኛዎች እንዲያስከትልና ጫናዎችን ወደ ሀገር ውስጥ አበዳሪ ተቋማትና የሁለትዮሽ አበዳሪዎች እንዲተላለፉ ያደረገ ነው በማለት መተችታቸውም ተሰምቷል። የብልጽግናው ፋይናንስ ሚኒስትር አክለውም ስርዓቱም የዳ ድርድሮች በፍጥነት እንዲቋጩና መተማመን እንዲፈጥር የሚያስችሉ መስፈርቶች እንዲኖሩት በማለትም አዲስ የፋይናንስ ስርዓት እንዲዋቀር ጠይቀዋል። አቶ አህመድ ሽዴ የሚመሩት የብልጽግናው ፋይናንስ ሚኒስትር ኢትዮጵያን የአምስት ነጥብ አንድ ትሪሊዮን ብር እዳ ያሸከማት መሆኑን ሮይተርስ በቅርቡ ያወጣው መረጃ ገልጧል። የኢትዮጵያ እዳ በዚህ ደረጃ ባደገበትና በብድር አከፋፈል ጉዳይም ከበዳሪ ተቋማት ጋር የተደረገው ውይይት ባለመስማማት በተበተነበት ወቅትም ብልጽግናው ግን ተጨማሪ ብድር እንዲሰጠው ለዓለም አቀፉ የገንዘብ ድርጅት ልመና ማቅረቡም ተሰምቷል። ሆኖም ልመናው ተቀባይነት አላገኘም። አገሪቱ ከፍተኛ የዕዳ ጫና እንዳለባት እየታወቀና ብድር መክፈል አቅሟም ሙሉ በሙሉ በሚያስብል ደረጃ ተሟጡ ማደቁም በገለልተኛ አካል ተመርምሮ ተረጋግጦ እያለም ብልጽግናው ተጨማሪ ብድር እንዲሰጠው ያቀርበው ልመና በርካቶችን አስገርሟል። ይህ የተጨማሪ ብድር ልመነው ያልተሰካለት የብልጽግናው አገዛዝ አበዳሪ ተቋማት እንደገና ይዋቀሩ የሚል ሌላ ፕሮፖዛል ይዞ መቅረቡ ደግሞ ስርዓቱ የመበደር ፍላጎቱ ምን ያህል ከፍተኛ መሆኑን የሚያሳይ ነው ሲሉ አንዳንድ የኢኮኖሚ ተንታኝ ተናግረዋል። የኢኮኖሚ ተንታኙ አስተያየታቸውን ሰላሙን ሲቀጡ አገራት ብድር መበደራቸው በራሱ ችግር ሊኖርበት አይችልም። አሜሪካም ከቻይና ብዙ ቢሊዮን ዶላር ብድር አለባት። የኢትዮጵያ መንግስት የብድር ፍላጎት ጥፋት የሚያደርገው ብድሩን ተበድሮ የሚገነባው ህዝባዊ ልማቶችን አለመሆኑ ነው። ብድር ስትበደር ብድሩን ከነወደዱ መመለስ እንዳለበ ማሰብና አበዳሪው አካል ደጅ ላይ ሲቆም የምትከፍለው ገንዘብ እጅ ላይ የሚያመጣ ልማትም ልትገነባ ይገባሃል። የኢትዮጵያ መንግስት ግን ገንዘብ ተበድሮ ያዋለው የኮርደር ልማትና መዝናኛ ቦታዎች ግንባታም የቤተ መንግስት ግንባታና የጦር መሳሪያ ግዥ ላይ ነው። እነዚህ ደግሞ ብድርን ከነወለዱ የሚመልሱ ሳይሆኑ ዕዳህን የበለጠ የሚያከብዱ ናቸው። መንግስት አሁንም ማድረግ ያለበት ተጨማሪ ብድር መጠየቅ ወይም በነጻነት የሚያበድረኝ አለም አቀፍ ማህበር ይቋቋም ማለት ሳይሆን ወጪን የሚያበዙ እንደ ጦርነት ያሉ የኢኮኖሚም የአልሚው ኃይልም ጥላት የሆኑ አካሄዶችን ማስቆም ይኖርበታል። ጦርነትን እስካላቆመ ድረስ የትኛውንም ያህል ገንዘብ ብድር ቢያገኝ ኢኮኖሚውን በምንም መልኩ ሊያሳድግ አያስችለውም በአበዳሪ ሀገራት ዘንድ የሚኖር ተቀባይነት እየቀነሰ ይሄዳል በማለት ተናግረዋል። የኢኮኖሚ ተንታኙ የብልጽግናው ሚኒስትር ደሀገራት ድምጻቸው የሚሰማበት ብለው ላቀረቡት ሐሳብ ትችት ሲሰጡም ሀገራት ድምጻቸው የሚሰማው ለዓለም በሚያበረክቱት ኢኮኖሚ፣ የጦር ኃይልና የዲፕሎማሲ ጫና ነው። በአሁኑ ሁኔታ ደግሞ በእነዚህ መስኮች ኢትዮጵያም ካደም የምትቀበለው እንጂ ለዓለም የምታበረክተው ምንም የለም። በዓለም አቀፍ ደረጃ ተሰሚ ለመሆን የኢኮኖሚ አቅምን ማሳደግ፣ አገርን በሰላም መምራት፣ ጦርነት ማቆምና ዲሞክራሲያዊ ስርዓትን መገንባት እንጂ በብድር የሀገራት ድምፅ ሊሰማ አይችልም ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በሌሎች ዜናዎቻችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።